እሷ በዓለም መድረክ አስገራሚ ብቃቷን አሳይታለች። ቁንጅና የመልክና የቁመና ጉዳይ ብቻ ሳይሆን ሀገር ያላትን ማንነት ባህልና ወግን በሚደንቅ አገላለጽ ማሳየትና ማስተዋወቅን የሚጠይቅ በድንቅ የቋንቋ ችሎታ የሚታጀብ በራስ መተማመንና በራስ ማንነት መኩራትን የሚፈልግ ትልቅ ነገር መሆኑን አሳይታለች። ሞዴል ሀሴት ደረጀ ሀሴት በአፍሪካ ቁጥር አንድ በዓለም ደግሞ ሁለተኛዋ ቆንጆ በመሆን ሀገሯን ለማኩራትም ችላለች። በውድድሩ የነበራት ስሜት ልዩ ነበር። ስሟ ሲጠራ እምባዋን ለመቆጣጠርም አልቻለችም ነበረም። ሞዴሏ በዓለም መድረክ ላይ ያስለቀሳትን የደስታ ጥግ ገልጠን እናሳያችኋለን። እቺ ድንቅ ሴት ማን ናት? ለዚህ ስኬት እንድትበቃ ያደረጓት ቤተሰቦቿ ስንማን ናቸው? ከውድድሩ በኋላ በእንባ ታጅባ የተናገረችው አስገራሚ ነገርስ ምንድን ነው?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 ከልጅነት እስተውቀት ያሳለፈችውን የሕይወት ጉዞ በመዳሰስ አሁን የደረሰችበትንም የመጨረሻዋን የደስታ ጥግ ልንገልጥ ይህንን መሰናዶ አዘጋጅን። እስከ መጨረሻው ከኛ ጋር ሆኖ ሞዴል ሀሴት ደርጄ ከድንቅ ቤተሰብ የተገኘች ኢትዮጵያዊት ናት። አባቷ በሹፍርና ደፋ ቀና የሚሉ እናቷ ደግሞ በፖሊስነት ሀገራቸውን የሚያገለግሉ ጥንዶች ናቸው። እነዚህ ባለትዳሮች እየተሯሯጡ የሚያገኟትን ሳንቲም ልጆቻቸውን ለማሳደግና ለቁም ነገርም ለማብቃት ተጠቅመዋል። ከወለዷቸው ልጆች መካከል ደግሞም እንዲህ ሀገሯን በዓለም መድረክ ከፍ ማድረግ የቻለችው ሞዴል ሀሴት ደረጃ ናት። ሀሴት በአዲስ አበባ ነው የተወለደችው። ታታሪ ወጣት ናት። ለዓላማዋ መድከም ልማዷ ነው። እንዲህ ትልቅ ደረጃ መድረስ ደግሞ የልጅነት ህልሟ ነበረም። ዘንድሮ ታዲያ ሚስ ወርልድ ኢትዮጵያ በመባል የተዘጋጀውን ዓለም አቀፍ የቁንጅና ውድድር ላይ ለመሳተፍም ጉዞዋን ስትጀምር በቦሌ ዓለም አቀፍ አየር ማረፊያ በቪአይፒ ሳሎን በክብር ተሸኝታም ነበረ። ዘንድሮ በህንድ ሃይድራባንድ የተዘጋጀው ዓለም አቀፍ የቁንጅና ውድድር 130 ሀገራት የተሳተፉበት ትልቅ የቁንጅና ዝግጅትም ሲሆን በዚህ ውድድር የኢትዮጵያን መልካም ገጽታ ለማስተዋወቅ የሚረዳ ትልቅ ዓለም አቀፍ የቁንጅና ውድድርም ነበረም። በህንድ ሃይድራባንድ የተዘጋጀው ይህ ውድድርም 72ኛው ሚስ ወርልድ ተብሎም ተመዝግቧል። በዚህም ኢትዮጵያን ወክላ በመወዳደር ሁለተኛ የወጣችው ሐሴት ደረጀ አነጋጋሪ ሆናለች። ሐሴት ደረጃ አድማሱ የ19 ዓመት ኢትዮጵያዊ ስትሆን የውበት ንግሥትናም በአዲስ አበባ ሳይንስና ቴክኖሎጂ የኬሚካል ኢንጂነሪንግ ተማሪ ስትሆን ሚስ ወርልድ ኢትዮጵያ 2025 የሚል ስያሜን ይዛለች። በአዲስ አበባ ተወልዳ ያደገችው ሐሴት አማርኛና እንግሊዘኛ አቀላጥፋ ትናገራለች። ከሞዴሊንግ ስራዋ ጎን ለጎንም በአካዳሚክ ራሷን ብቁ ለማድረግ በኬሚካል ምህንድስና ዲግሪዋን እየተከታተለች ትገኛለች። ሐሴት በሞዴሊንግ መሳተፍ የጀመረችው በሚስቲን ዩኒቨርስ ውስጥ በመሳተፍ ነው። በዚያም የሁለተኛ ደረጃን አግኝታም ነበረም። ይህም ስኬቷ ለሀገራዊ ዕውቅና መንገድም ጠርጎላታል። በ2025 ሚስ ወርልድ ኢትዮጵያ ዘውድ እንድትቀዳጅም አድርጓታል። በሚስ ወርልድ 2025 ውድድር ላይም ሐሴት የቀረበላትን የተለያዩ ፈተናዎችም ተሰጧንና ብቃቷንም ያሳየች ሲሆን የስፖርት ውድድር አትሌቲክስነቷንና የፉክክር መንፈሷን በማሳየት ወደ ከፍተኛ 32 ውስጥ በመግባት የተሰጠው ፈተና፣ ሀሴት ከምርጥ 48 መካከል ተመርጣም ጥበባዊ አቅሟንናም ለባህል ያላትን ዕውቅናና ችሎታም አስመስክራለች። እነዚህ ስኬቶችም ሁለገብነቷንና በዓለም አቀፍ መድረክ ትልቅ ለውጥ ያመጣሉ ብለው ዳኞች ምስክርነትን ሰጥተዋታል። ውበት ከዓላማ ጋር እየተባለም ተነግሮላታል። ሀሴት ዓላማዋ በልጃገረዶች ትምህርትናም ማብቃት ላይ እንደሆነ የገለጸች ሲሆን ከራሷ ተሞክሮ በመነሳትም በኢትዮጵያ ውስጥ ለወጣት ልጃገረዶች የትምህርት እድል የመስጠትን አስፈላጊነት አጽንኦ ሰጥታለች። የሷ ውበት ከዓላማ ጋር ፕሮጀክቷ የሚያተኩረው ልጃገረዶችን በሚደግፍናም በሚያሳድጉ ጉዳዮች ላይ ሲሆን ይህም በማኅበረሰቧ ውስጥ ዘላቂ የሆነ አዎንታዊ ለውጥ ለማምጣትም በማሰብ መሆኑን ደጋግማ ገልጻለች። እንደ ሚስ ወርልድ ኢትዮጵያ 2025 ሀሴት ደረጃ አድማሱ በሚል ወርልድ ውድድር መሳተፏም ለኢትዮጵያ ኩራት ከማስገኘቱም በላይ ወጣት ሴቶች በማህበረሰባቸው ውስጥ ለውጥ ማምጣት ለሚፈልጉ ወጣቶች መነሳሳት ሆኖም ያገለግላል። በዚህ መልክ ሀገሯን እያስጠራች የመጣችው ሀሴት ከትናንት ወዲያ አመሻሽ ላይ በህንድ በሃይቴክስ ኤግዚቢሽን ማዕከል በተካሄደው የ72ኛው ሚስ ወርልድ ፌስቲቫል 2025 ታላቅ ፍጻሜ ላይ በመጀመሪያ ምርጥ አስር በኋላም ደግሞ ምርጥ አራት ውስጥ በመግባት ለመለየት በዳኞች የቀረበላትን ጥያቄ አሳምራ በመመለስ የታይላንዷን ሞዴል በመከተል የዓለማችን ሁለተኛዋ ቆንጆ ሆና ውድድሯን አጠናቃለች። ሀሴት ከዓለም ሁለተኛ ትሆን እንጂ ከአፍሪካ አንደኛ በመሆን ከአህጉሪቱ ቆነጃጅት ሁሉም ቀዳሚ በመሆን አሸናፊ መሆኗን የውድድሩ አዘጋጆች አስታውቋል። ያኔ ታዲያ ሀሴት የደስታ ጥግ ላይ ነበረች። የአፍሪካዋ ቆንጆ ተብሎ ስሟ ሲጠራም እምባዋን መቆጣጠር አቅቷ ታይታለች። በቃ ስኬት ማለት እንዲህ ነው፣ ለደከሙለት ዓላማ ከፍ ብሎ መገኘት። የሀሴት ስኬት ለበርካታ ወጣት ኢትዮጵያንና አፍሪካውያን ሴቶች ወጣቶች አርአያ እንደሚሆንም አያጠራጥርም። የመቶ ሚሊዮን ህዝብ ኩራት ስለሆንሽም እናመሰግንሻለን፣ እንኳንም ለዚያ በቃሽ እያሉ በርካቶች አመስግነዋታል። ድሉ ታሪካዊ ድል ለኢትዮጵያ እየተባለም ይገኛል። የኢትዮጵያ ውበት በዓለም መድረክ ላይ ደመቀ። ሀገራችን ኢትዮጵያም በውድ ልጇ ሀሴት ደረጃ አማካኝነት ከዓለም አቀፍ የቁንጅና ውድድር ሁሉ ከፍተኛውን ስኬት በማስመዝገብም ታሪካዊ ሁለተኛ ደረጃን ለመጀመሪያ ጊዜ ተጎናጽፋለች። ይህም ድል የኢትዮጵያን ልብ በኩራትና በደስታም ልቆም ታይቷል። ሀሴት ውበቷን፣ ጥበቧን፣ ባህሏን በአንድ ላይ በማጣመር መላውን ዓለም አስደምማለች። እንግሊዘኛን በሚያስገርም ብቃት የምትናገረው ሀሴት የኢትዮጵያን የበለጸገ ባህል በዓለም መድረክ ላይ በኩራት በማስተዋወቅ የሀገሯን ገጽታ ከፍ አድርጋለች። እሷ የቁንጅና ብቻ ሳይሆን የእውቀትና የጥንካሬም ተምሳሌት ሆና ብቅ ብላም ታይታለች። ኢትዮጵያም በውብ ሕዝቦቿም የምትታወቅ ብትሆንም በዓለም አቀፍ የቁንጅና ውድድር ላይ የሚገባትን ዕውቅናም ሲጎላትም ታይቷል። ይሁን እንጂም ሐሴት ደረጀ ይህንን ታሪክ በመስበር የኢትዮጵያን ውበትና ብቃት ለዓለም በመግለጥ አሳይታለች። ሐሴት ከቁንጅናዋ በተጨማሪ ነገር አዋቂነቷ ግሩም ነው። ቃላት አጠቃቀሟም ልዩ ነው። ጀግና፣ የጀግና ዝር ተባረኪ ሲሉም በርካቶች መርቀዋታል። የኢትዮጵያ ሴቶችን የምትወክል ድንቅ ንስትም የሚል ተጨማሪ አድናቆትም አጎናጽፏታል። የቁንጅና ውድድሩን በተሳሳተ መንገድ ከተረዱ ሰዎች ብዙ ትችት አጋጥሞኛል ብላለች ሀሴት። የቁንጅና ውድድርን የውበት ወይም የሌላ ነገር ውድድር ብቻ አድርገው ያዩ ብዙ ናቸው። ነገር ግን ከዚያም በላይ ነው። ከኔ ጀርባ ብዙ ነገሮች ያገኘሁባቸው ልጆችናም እናቶች አሉ። አሁን ከፊታችሁ እንድቆም ያስቻሉኝም እነሱ ናቸው ስትልም ተናግራለች ሀሴት። ትቀጥልናም ይህንን ያህል ርቀት ተጉዞም ለኢትዮጵያ ይህንን ከማሳካት አንጻር የመጀመሪያዋ ነኝ። በዚህ ከፍተኛ ኩራት ይሰማኛል። ውጤቱም የሁሉም ኢትዮጵያውያን ነው። ውድድሩ የዓላማ ጉዳይ ነው። ማሳየት ተፈልገ የነበረ የቁንጅና ወይም የውበት ውድድር ብቻ አልነበረም። ማሳየት ተፈልገ የነበረው ማድረግ ይቻላል የሚለውንም ጭምር ነው። የዓለም ቁጥር ሁለት፣ የአፍሪካም አንደኛዋ፣ ኢትዮጵያዊቷም የውበት ንግስቷ ሀሴት ደረጀ ከውድድሩ በኋላ የተናገረችው ነው። ከውድድሩ ቀደም ብሎም ወንድሞቿ በስፍራው በመገኘት ያበረቷትናም አይዞሽ ይሏት እንደነበረ በተለያዩ ቪዲዮዎች ላይ ለመመልከትም ችለናል። ይህም ማለት ከቤተሰቦቿ ያገኘችው እገዛናም አይዞሽ የሚለው የማበርቻ ቃላት ሁሉም ለዚህ ስኬቷ ትልቅ መንገድ እንደነበረም ግልጽ ሆኖም ተመልክተነዋል። የተወደዳችሁና የተከበራችሁ የጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝ እና አስተማሪ ሆኖ ልዩ ታሪኮችን በመዳሰስ ወደ እናንተ ወደ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት ጠየቅ ናቸው። ዛሬ በዓለም አቀፍ ውድድር ላይ የዓለም ሁለተኛዋ ቆንጆ የአፍሪካ ደግሞ አንደኛዋ ቆንጆ በመባል ኢትዮጵያን ወክላም እንዲህ አኮራችንን የሐሴት ደረጀን የህይወት ጉዞ በመቃኘት በተወሰነ መንገድ በእንዲህ ያለ መልኩ ወደ እናንተ አደረስን። ከዝግጅቱ በርካታ ቁም ነገሮችን እንዳገኛችሁ ባለሙሉ ተስፋ ነን። በሚቀጥለው በሌሎች መሰናዶዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።